ተለየ ምን አገባኝ። የራሱ አንድ አይነት አንድ አይነት ቁጭ ብላ ፍሪዝ ገዛች፣ ልጆቿን ሀገር ቤት ላከች። በቃ ፍሪዙን አርጋ

ዛይ ነበረ ዲዚ ይሄ ከንትኑ በኋላ ሆነሳት ስድብ በኋላ ደነዘ መሰለኝ። ይሞሪ ምንም ምንም አይመስለኝ ሳይሆን ስሜት ይሆናሉ። ስድብ ይሆን ያናድደኛል። ለምንድን ነው የሚሰርጉኝ? ምናምን ምናምን። አሁን ከዛ ጊዜ በኋላ ማ የሚለው ነገር እየገባ አይመጣም። በቃ ስታገኝና ስትመጪና በቃ ልካ ይሄማለ እንደ መጀመሪያ ላይ ሾክ ያደርግሻል። እና እንዳንቺ ነበርኩ መጀመሪያ ላይ እኔ እኮ ለምን እንደምናደር ተቀልሽ እድሜያችሁ፣ ማለት እሽኛ ምንም ቢሆን ትንሽ ተለቅ ብለን ይመጣ ነው ገባሽ፣ ሶሻል ሚዲያውን ስንቀላቀል። እናንተ ግን ይሄ የሚቻል አይምሯችሁና እድሜያችሁ፣ እንደዚህ አይነት ክሪቲክ በጣም ሲበዛ ጥሩ አደለም።

ደ ያትኛእኔ አንዳንዴ የሚገርመኝ እንዳውም ታውቃላችሁ ው ሰው ሲናገር ተለቅ ያለ ሰው ችግር የለበኝ ከተሻለ ሰው ተለቅ ያለ ሰው ነው። እኔ በኋላ ሶሻል ሚዲያው ሲገባኝ፣ ሰውን ሲገባኝ ለካ ሰው ተመሳሳይ ነገር አምጥቶ ማርኬቱ ወይም ደግሞ አንቺን አልፎ ሜድ ሳይሆን የሚፈልገው አንቺን ጥሎ ሜድ ነው የሚፈልገው፣ ጥሎ አሁን በቃ ያ ነገር ገባኝ። በቃ ግን ዋ የለም በቃ፣ የኔ ጥያቄ ለምን አስፈለገ? የሰው ስም አጥፍተሽ፣ በማያገባሽ ገብተሽ፣ የዛም ሰው ቤት ፕራይቬት ተናገሽ ምናምን፣ የሆነ እንደ ሰው ሊያጋጭፋ ኮምፒቴሽን ሊኖር ይችላል፣ ትጋጭበት ምናምን ነገር፣ ጨዋታ ላይ በጓደኝነት ምናምን። የእሷ እኮ እንደሷና እንደሱ ያሉ ሰዎች እኮ

እኔ እሷን ብሎክ አድርገታለሁ ማየት አልችልም። እሷ ብሎክ ስላረኳት ሚኪ ለካ ከእሷ ጋር ገብቷል። ከዛ እኔ ለሚኪ መላክ ሚኪ መቀበል ፊትለፊት መብት ነው።

ወንዶች ምናምን በሴቶች በእናንተ ምናምን ነገር ና ምትቀና ቅጥቅጥ አድርጓት ነው፣ ባሮ ሄደው ጥሎ አትረቃት አዝረክርኳት ነው ሄደው በጣም ያስጠላል። በነገራችን ላ ሆን ተኮርታለች በወንድ በልጆቹ ማለት ነው። ዝም ብለሽ ስቶሪዮን አይትሸዋል፣ ልጅ ምናምን ትለጥፍና እንደ አኤ ነው የምትሆነው፣ እንዲህ ራሷ እኮ ናት አሁን እንዲያውም መጠንቀቅ አለብን። እኔ አሁን ራሱ ለራሱ የሚ ያለው ዛሬ ጠ ሆን ስቶሪ ለጥፋችን የሆነ ይሄ ፍሬም ነው ምናምን ዘፈን አርጋ ደግሞ ትለጥፈዋለች። እና በቃ ይች ልጅ ቤተሰቡ ካልደረሰላትና እርዳታ ካላደረገላት አይስወርድ የሆነ ልእልቴ የሆነ ነገር ትሆናለች። ግልጽ ነው። በቃ ልጇን ወሰደ ቦታ ቄልች አባቱ አባቱ ጌጆቹ አባት እሱ ዝላት ነበር የፈለጋቸው እሱ ደግሞ ይዞ ኢትዮጵያ

ታዲያ ምን ያጥስ ይቆሽ ጌምን አትደግፍም፣ አይደለም ጊፍተሮችን አትደግፍም። ትዳር አፈረሱ ትላለች። እሷስ ምን እያረገች ነው? ስ ነገር ይሄ ጤንነት አይደለም፣ ይሄ ጤንነት አይደለም። እናንተ እኮ ለምን ወር ተቂያለሽ? ብዙ ሴቶች ህይወታቸው እንደዚህ ነው የተመሰቃቀለው፣ ብዙ ነገር የሆኑት ገባሽ፣ ገብቶሻል። አሁን እናንተ ወይ ቅናቱን ምናምን ምናምን አይደለም፣ ልጅቷ ውስጧ ተበድላለች። እኔ እግዚአብሔር በቃ ለዚህ ነው እየመጣች ነው የአካል እኔንማ ዛሬ ምንድን ነው ያለችኝ? አሉ ለጥፋ፣ እኔ ራሴ የተናገርኩት ድሮ ኢትዮጵያ ውስጥ ሴቶችን የሚደፍሩ ምናምን ዩቱብ ላይ በምሰራበት ሰዓት ለማስተማሪያ ብዬ የተደፈሩ ሴቶችን አትበድሉ ምናምን በሴቶች ላይ በጣም ስለምሰራ የተናገርኩትን ለጥፋ ሃይላቸ አለ። ሰባት ተደፍራ ምናምን ትላለች አሉ። ወይንን ማ አይተነዋል ብለው ያ፣ ምንድን ነው በቃ ትራውማ ወይ፣ ይሄ ሰውዬ ችግር አርጓታ። እኔ እርግጠኛ ነኝ፣ የሆነ ወንድ በድሏታል፣ እሷ ወይም ደግሞ የሆነ በእርግዝናዋ በወለድ ወቅት የሆነ የተፈጠረ በሽታ አለ። እግዚአብሔር ነው ጌታ ሆይ ማራት ነው፣ ወይንም ደግሞ እንደፈልግከባት። አሁን ማ ይህ እንዲገባችሁ ነው፣ እኔ ምነግራቸው አሁን እኮ ጤነኛ ሁን አይደለም። የምታስቀይማችሁ አደራችሁ ያማጣል። በቃ ከዚህ በኋላ ሰው አስቀየመን እንዳትሉ እላዩ ያለው ጋኔ የሚያስቀየመን በሩ፣ እንጸልይላት፣ በጌታ በኢየሱስ ክርስቶስ። የሆነ ነገርማ መሰለይም አለበት ይሰብዘናል። የኔ ሰውነት ምናምን ስትል ምናምን ወይ በወፍረቷ ምናምን የሆነ ምክንያት መጫወት ስላልቻለች ነው ወይ ድ ወይ ድር ያለ አይደላችሁ እሷ እኮ ስለወጣችሁ ነው እንጂ እኮ አውሮፓ ውስጥ የእሷን አይነት እግዚአብሔርን ነው የምላችሁ ማዕት አለ ማዕት ሴቶች አሉ እንደዚህ ቤታቸው በትዳራቸው በቃ ምናምን ነገር ችግር ያለባቸው እኔ ምን አረቅ ያስባሉ። ጄሪ ጄሪ እንዴት ነው ትናቃው ሰጃትስቲ